የሳሮን አረመኔነት መጋለጫው ቀርቧል። ሳሮን አሁን እያደረገች ያለችው ነገር በእሷ ቤት ተደብቆ ሙቷል። ነገር ግን ዳዊት ከክላሷ መረጃ በመፈለግ የሂዊን ልጅ ህፃኗን አግኝቶታል። ከዛም አውቃተው በተቀመጡበት ዝርግፉ አድርጎ ጉዳን አወጣው። አይገርምም! እናም አሁን ላይ በራሷ ወጥመድ እራሷ ገብታለች። ሲቀጥል ሩት እንግዲህ ሳሚን እየተከታተለችው ነበረ። ሳሚም የህይወትን ልጅ ለማግኘት እየተጓዘ እያለ እሷም ደግሞ እየተከታተለችው እያለች ሳሚ ነቃባት። ሩትን እንቃርጎ አንገቷን ያዛት እየተከታተልሽኝ ነበር ወይ በማለት ከዛም፣ አንተስ ለምን ትፈራለህ አብረን ኔር ስትለው፣ ከፊቴ ጥፊ ድጋሚ ከተከታተልሽኝ አልምርሽም አላት ሩትን ሳሮን ደግሞ አስቀድማ አሰባበስ ስለሆነ ቀጥታ ልጅቷን ከሚንከባከቧት ሰዎች ጋር ተገናኘች። ልጅቷንም ይዛታለች የህይወት ልጅ። ከዛም ከዚች ከልጅ የተረፈኝ ነገር ቢኖር ወጯ ነው። እናም ተጠንቀቁ፣ ድጋሚ ከያዟት አለቀላችሁ። ስለዚህ ስትንከረፈፉ ልጅቷን እንዳታስወስዷት አለች። ከዛም ልጅቷን የያዘችው ሴትዮ ብሯን ተቀብላ ሄደች። በትልቅ ባስ ነበረ። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁልይ ሰላማችሁ ይብዛል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ የህይወት መንገድ ቀጣይ ፓርት ይዘን መጥተናል ማለት ነው። የባለፈው ፓርት ሳሚና ሩት እየተከታተሉ ነበረ፣ ነገር ግን ሳሚ ሩትን ደርሶባት ነቅቶባት አንገቷን ንቅ አድርጎ ይዞ ከዚህ ቀጥላ እንዳትከታተለው እያደረገ ነበር። ሩት ደግሞ ከወንድሟ ጋር ደውላ ሳሮን እዛ እንደመጣች ሳሚም ወደዛ እየሄደ እንደሆነ በፍጹም እዛ ቦታ ላይ ወንድሟን እንዳያገኘው ደውላ ነገረችው። ከዚህ በኋላ እየተከታተልኩኝ ያለውን ነገር አሳውቃለሁ። ልጅቷን ሳሚ ሳይሆን ሳሮ እናት የወሰደቻት አለች። ሃይገርም፣ ሳሮን አሁንም መጥፎ ስራዋ በጣም እንደቀጠለ ነው። እንግዲህ የህይወት ጓደኛ ደግሞ ውጭ ላይ አጌታት ሰላም የምትባለዋ አብረው ተገናኝተው ወደ ቤት እየመጡ ውሻ አባረራቸው። እንግዲህ ዳዊት ደግሞ ሳሮንና ሳሚ መኝታ ክላስ ገብቶ እንዳለ መረጃ አገኛለሁ ብሎ ስራ ቦታዋ ሄዶ የስራ ሁኔታዋን ሲያጣራ ሳሮን በገንዘብ እንደምትጠረጠር በመጥፎ ስራ በወንጀል እንደምትጠረጠር ሲነግሩት በጣም ስሜታዊ ሆኖ መጣ። ከዛም ሲመጣ እንዳለ ዶክሜንቶቿን አውጥቶ ሲፈትሽ መረጃ ባያገኝም ግን ዋናና አስፈላጊ ነገር የህይወትን ልጅ ፎቶ ከሳሮን ዶክሜንት ውስጥ አገኘው። ማመን አቃተው። በጣም ተገርሞ ያንን ፎቶ ይዞ እንዳለ ሳሚ በሩን በእርግዶት ገባ። ከዛም አንተ ምን ትሰራለ? አለው። ምንም፣ አንተ ቆይ ምንድን ነው ሲለውም የሳሚ የሳሮን አካውንት አንተ ጋር አለ ሳሚ አለው። የሳሚ የሳሮን አካውንት እኔ ጋ ምን ይሰራል? አለ ሳሚ። ደግሞ እንደ ባልና ትዳር ባል ሚስት፣ ባልና ሚስት ወይስ አንተ ነስ ትደብቀሃለ? አለው ከዛ ምንድን ነው የምትፈልገው? እኔ ጋ የለም አለው። አንድ አሁን የሚስቴክ ኮናት እንዴት እንደዚህ ትናገራት አለ ስትል አልነበረም እንዴ ወይስ አንተንም ትደብቀሃለ አለው። አላቅም፣ አይመለከተኝም። ለማንኛውም አሁን እንደዚህ ያዘበራረከውን ነገር እንትን በልና አዘጋጅ ተውጥ አለው። እልቅስና እንድትተባበረኝ እፈልጋለሁ። ስለዚህ ናቶሎ ተባበረኝ አብረን እናገኘው ሲለው፣ አይመለከተኝም አለና ሳሚ ወጣ። ከዛ ያንን ፎቶ ከኪሱ ይዞ ነበር። ሳሮን ደግሞ ከውጭ መጣች። ህይወትና የህይወት ጓደኛ መጥተው እቤት ውስጥ ቁጭ ብለው፣ ዋው ደስ የሚል ነው ቤታችሁ። እዚህ ቤት ዘና እያልሽ ነው እያለቻት ነበረ። አዎ አለች የሆዷን በሆዷ አድርጋ። ከዛም ተመስገን ደረስኩኝ አለች ውሻ እኔ በጣም እፈራለሁ። አንዷን ሴት መቀመጫዋን በልቷት ፑርሳ እየሸፈነች የምትሄደውን ሴት ታውቂያለሽ? አለች ሳቂያችባት። ከዛም ህዊ አለቻት። ወይ ምን ነበር ልትነግሪኝ አለሹ? አለቻት አንቺን የሚፈልጉ እውነተኛ ቤተሰቦችሽ መጥተዋል ብለውኝ ነው። ስለዚህ አለቻት። ምን እኔ ማንም የለኝም አለች እማዬና አባዬም አልነገሩኝም አለች። እነዛ አልፈልግሽም ብለው ጥለውሽ የተውሽን ሰዎች ነው የማየናባ፣ የምት አለቻት። ህይወይ ደግሞ ምንም ቢሆን እኮ አሳድገውኛል ሳሮን ከወደኩበት፣ አንስተው እዚህ ደረጃ አድርሰውኛል አለቻት። ቢሆንም ሰው አይደሉም፣ ምክንያቱም አንችን አስተምረው ብዙ ነገር አድርገው እዚህ ደረጃ አድርሰው በማረግ ድሮ መኳል ሲቀራቸው ነገሩን ሁላ ብልሸሸት አድርገውታል አለቻት። ቢሆንም አለች አሁን እነሱ እንታያቸውና አንቺ ጠንቋሁን ስለማትወጅ እንጂ እዛ ብንሄድ እኮ ሁሉንም ነገር ያስተካክሏሉ አለቻት እኔ አልፈልግም አለች ለማንኛውም አንቺ ባትፈልግም እኔ ቤተሰብ ሌላ ቤተሰቦች ናቸው ብሎ አምኖ የምቀበልበት ጊዜ የለኝም በጣም መጥፎ ችግር ውስጥ ነኝ ሰላም ዋክሽን እኔ አልፈልግም አለቻት እንዲያውም አንቺ ተይው። እኔ ግን አፈላልጌ ቤተሰቦችን አገኛቸዋለሁ አለቻት ከዛም ሳሮን መጣች ሰላም አለች እና ተነሳች ተመቀመጫ። ከዛም ህይወትም ተነሳች እጇን ስዘረጋላት ዝም ብላ ተቀመጠች ሳሮን በንቄት። ከዛም እንዴ ማን ነበር ስሟን ያልሽኝ? አለቻት እንዴ ሰላም እያልኩሽ ማን ነበር ስሟን ታያለሽ እንዴ አለቻት። ከዛ ምን አይነት ንቄት ነው አለች። ከዛ ምን ደሞች ሳሮን በቃ ሰላም፣ ዝም በይ አለቻት። ይቺ የሆነች አሳዳጊ የበደላት ወፍ ዘራሽ ስለሆነች አለቻት። አንቺ ደግሞ የማንንም እሱ አይደለም ከሱ አይደለም ችግሩ፣ እኔ ነኝ አንቺ ነሽ እንጂ ማንንም እያመጣሽ ቤቴ አለቻት። ምን አልሽ? እኔ ነኝ ወፍ ዘራሽ አሳዳጊ የበደለኝ ብላ ሰላም ሳሮን እንደበደበቻት በጫማ አንድ ያጮለቻት። አሁን እገልሻለሁ እያለችም ዛተች። ይቺ ቆሻሻ እኔ ከጎዳና አንስቼ እሷን በተሸከምኩ ሌላ ጎዳነኛ አምጥታ ታስደበድበኝ በማለት ሳሮን በጣም ስሜታዊ ሆነች። ሂዊ መታ ይቅርታ ዋክሽን፣ ሳሮን እዋክሽን፣ እሷ ጸባዋ እንደዚህ ስለሆነ ነው አለቻት። ጥፊ ከዚህ በማለትም ጮኸችባት። እንግዲህ ሳሚን መጣ ሳሚ እንደመጣ ሄዊ ሳሎን እያጸዳች ነበረ። ከዛም ሊመለስ ሲል ለም ትመለሳለህ? ና እንጂ አለችው። ሳሮን የለችም እንዴ አላት። የለችም መታ ነበር፣ ሄዳለች አላት። በቃ እሷ እግሯን ካላሰሯት አትቀመጥም ማለት ነው አለ። ከዛም አላቅም አለችው። ሳሚ ይቅርታ ጠየቅሽኝ ትብለኝ እንጂ ልጄ ጋ ሄደህ ነበር አለችው ዛሬ አልሄድኩም በአንዳንድ ስራ ምክንያት አላት። እዋክህን እኔ በቃ አለሽ ካልከኝና ተስፋ ከሰጠኸኝ ወዲህ በጣም ቸኩያለሁ። እዋክህን እርዳኝ። ለምን ጠየቅሺ? ደግሞ አትበ እንዳትለኝ በቃ አጠይቅኝም ብለኸኛል አለችው። ለምን ጠይቅአጠይቅ ካልኩሽ አጠይቅኝም ነው ልጅሽን አምጥቼ እስከማስረክበሽ ዝም በይ። ደግሞ ለሁሉም ነገር ያቸዋሉ አላት። አልናገርም ከፈለክ ለማንም አልናገርም አለችው። እመኝ ልጅሽን አምጥቼ አሳቅፍሻለሁ። ከዚህ ውጭ ሌላ ነገር አታድርጊ፣ ምንም ዝም በይ አላት። እኔ እኮ ተስፋ ባልሰጠ ኖሮ ተስፋ ሳሰጠኝ ኖሮ በሆን ኖሮ። አሁን ደግሞ ፎቷን ካየ ወደ በቃ እየናፈቀችኝ ነው፣ ወይም ያለችበትን ቦታ ነገረኝ ወይ ደግሞ አለችበት ቦታ የያዟት ፖሊሶች ይዘን እንሄድ አለችው። ያምሻል። ልጅቷ አለችበት ቦታ ፖሊስ ይዘን ከሄድን እኮ ልጅቷን ከኛ ሊያርቋት ይችላሉ። ስለዚህ በጥበብ ነው መሆን ያለበት አላት እሺ አለች ከዛም እሳሎን ቁጭ ብለው እንግዲህ እያሉ ሩት ደግሞ ወይም ዳዊትም ተናዷል እህቴ ምን እያረገች ነው ሲላት አላቅም የትና ምንድን ነው አለችው እስራ ቦታዋ ህጅ ህገ ወጥ ገንዘብ እንደምትይዝ ነገሩኝ ስለ እሷ የሚወራው በሙሉ መጥፎ ነገር ነው አላት ከዛም ሩት ደግሞ አዎ ስለዚህ እህታችን ዛሬ እህታችን ና ብለን ከተውናት ነገ ደግሞ ሌላ ነገር ማድረግ ትችላለች። ስለዚህ በፍጥነት መከታተል አለብን አለችው። ሩት ግን አንቺ የሆነ መጥፎ ስራዋን የምታቂ ነው የምትመስዩ ስታዋሪ አላት። ደነገጠችና አይ አይደለም ግን በቃ የሚወራው ብዙ ነገር አለ አለችው። ምን አላት። በቃ በሳሚ ስለ ገንዘብ ትታማለች። በሳሚ አካውንትም ብዙ ገንዘብ እንዳስገባችም ሲጨቃጨቁ ሰምቻለሁ አለችው። ኦ እሺ አለ። እና ምን ልታደረግ ነው ስትለውም እጠይቃታለሁ አላት። ብጠይቃት አነግርህም ስትለው የምትለኝን እሰማለሁ አለ። ከዛም እየተሰበሰቡ ቆጭ ብለው እንዳለ፣ እዩልሽ ሳሮን፣ በሳሚ አካውንት ምን አስቀምጠሽ ነበር ገንዘብ አላት። ከዛም ከዛ በፊት ግን ሂዊ መጣች። ሳሪ፣ ይቅርታ፣ ስለሷ ይቅርታ አለቻት። አንቺ ውሻ እዚህ እንዳይሻ አልፈልግም፣ ግቢ ወደፊት አለቻት። ምን ምን አርጋ ነው አለ ለምንድነ ይቅርታው ሲል፣ ይሁል ያቺ ሰላም መታ በጣም እንትን ብላ ነበር ተናግራን ነበረ። በዛ ነው እሷ ጸባዋ ስለሆነ አለች። ከዛም ምን አድርጋ ነው አለ ሰላምም። ከዛም ዳዊት ሰላም መታ ነበር። በጣም ደስ የምትል ልጅና በጣም የምታሳዝን ልጅ ናት። ለምን እንዳሁን ሲደብረን አምጥተሽ ፈታ እንድታደርገን ብታደርግያትስ? አለ። በጣም ተናደደ። የኔ መናቅ የኔ መሰደብ ምንም አይመስላችሁማ ትስቃላቸው ትስቃላችሁ አይደለ? አለ። ደበደበች እያልኳችሁ እኮ ነው አለች። ከዛም ለመሆኑ ምን አድርጋ ነው እውነትም ደበደበቻት እንዴ? አለ። ከዛ አሁ በጫማ መታት ነው አለች። በጣም ሳቁና፣ ከዛም ህይወትን ጥፊ ከዚህ ደግሞ ታይኛለሽ እንደ ብላ ተናገረቻት። ዳዊት በጣም ተናደደና ስሜታዊ ሆኖ፣ ሩትም ራሷን ነቀነቀች። ዳዊትም እሺ እኔ እራቱን የላቀ አለች። ከዛ በፊት ግን አንድ የምናገረው ነገር አለ አለ ዳዊት። ምንድን ነው አለች። ከዛ ይሄ ደግሞ ምንድን ነው ህይወት የህጣኗ ልጅ ፎቶ ነው አለ። ልጅ ብላ ህይወትን መጣች ከዛ ሳሮን ደነገጠች፣ ሳሚም ደነገጠ። ከየት አገኘው አለች። ሩት ደግሞ ከነ ሳሚ ክላስ ነው አለ። ሁለቱም ደነገጡ። ሳሮን ተብረከረከች። የምታረገው ነገር ግራ ገባት። ጸጥ አለች። ልትነግሬ ትችያለሽ? ምን አመጣ አለ። እንግዲህ የሳሮን መጥፎ ስራ በገዛ ወንድሟ እየተገለጠችና እየተዋረደች ትገኛለች ማለት ነው። አንዳንድ ጊዜ ልባችን ንጹህ ከሆነ ሁልጊዜም አሸናፊ ነን። እናም ሳሮን አሁንም ይህን ካወቀች ልጅቷን እንደምታሸሻት ምንም ጥርጥር የለውም። ለቻናሉ አዲስ የሆናቸው ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው